እንዴት ነው ነገር፣ ይሄ ጥያቄ ይጠየቃል እንዴ? ማለት ያው የሴት ልጅ እድሜ እና የወንድ ልጅ ደሞዝ አይጠየቅም እንደሚባለው ማለት ነው። ይሄ ጥያቄ ይጠየቃል። እሺ፣ ሌላ ጥያቄ ምንም እንዳጠይቆኝ ግን መመለሳለን። ያው በተለይ በስንቱ ላይ በጣም ስለምወደው አንድ ሲልም ብትሆን አብሬ በሰራ ዛሬ፣ በጣም ደስ በጣም ደስ የሚል ቤተሰብ ነው። በጣም የምወደው ቤተሰቤ ነው። ኢቭን ቀረፃ እንኳን ባይኖረን የምንሄድበት ጊዜ አለ። ኢቭን የሚያወራበት መንገድ በጣም ያስፈራ ነበር። እንደዚህ ሀይላንድ ነገር ይዟል ምናምን ነገር እና ግራ ገባል። ከዛ ጓደኛዬን ፈራች፣ እኔን ፈራሁት ምናምን ነገርና እስከምጥርሻለች፣ እባክሽ፣ ፊልም ላይ የማቅሽ አድናቂሽ ነኝ አላለኝም። ከዛ እኔ በዛ ሰአት ላይ አመሰግናለሁ ልበለው፣ ምን ልበለው? ተናድጃለሁ፣ ግራ ገብቶኛል። ይጀመር ብለው እሺ ምናምን ተብሎ ተነሽ ምናምን ነገር አለኝ። እሺ እዛው አልጋ ላይ ቁጭ ብዬ ነው የምሰራው ነገር ነው፣ ከናስቼ ጀምሬ መሀል ላይ ተኛው። ለእኔ ቆንጆ ነበሩ ሁሉም። እና ግን አብሬ ባልሰራውት የምለው ዳይሬክተር አለ መጥቀስ አልፈልግም ስሜ ሀዊ ለሜሳ ነው ወይም ቅድስት ወደዚህ ሙያ ደግሞ የተቀላቀልኩት ቪክቶሪ ፊልም አካዳሚ ማር ነበረ። የመጀመሪያ ስራዬ በፍቅር ላይ ፍቅር ነው። እሱንም እዛው ቪክቶሪ ፊልም አካዳሚ በመማርበት ሰዓት ላይ ነበር። የልዩ ሲኒማ ፕሮዳክሽን ኦዲሽን ለመውሰድ መጥተው ነበር ና ከዛን ኦዲሽኑ ላይ ያለባኩም በእርግጥ ግን እነሱ በሚሰሩበት ሰዓት ላይ ከካሜራ ጀርባ ሄጄ እውል ነበረ፣ ምናምን ከዛ አንድ ሲን አለች፣ እሷ ላይ እሷን እንዲሰራት ተሰጠኝ። ከዛን የመጀመሪያ መግባ ላይ በፍቅር ላይ ፍቅር የሚለው ፊልም ላይ የመጀመሪያ መግቢያዋ ላይ ያለች ስራ ነበረችና እሷን ነበር የሰራሁት፣ እና በጣም ቆንጆ ነበር። እዛ ላይ ነበር እንደውም የአፍላ ፍቅር ደራሲና ዳይሬክተር ያየኝ ከዛ በኋላ ነበር የአፍላ ፍቅር ሙሉ ድራማውን ሜን ካስቶኝ የተሰጠ ማለት ነው። እሺ ከበፍቅር ላይ ፍቅር ጋር አጠቃላይ ሶስት ፊልም ሰራ ሶስት ፊልም ብቻ ነው የሰራሁት እስካሁን። የራሴ ነው ወይስ ስራ ላይ ክሩ ላይ ስለሆነ በጓደኞች ምናምን የትኛው በራሴ ከሆነ አፍላ ፍቅር ላይ በምንሰራበት ሰዓት ላይ ጥፊ አልወድም እና የሆነ ፊዮሪ በጥፊ የምትመታኝ ፓርት አለ። ከዛ እሷ በጥፊ ከመታችን በኋላ ለረጅም ሰዓት ስራ አልሰራንም ነበር፣ በጣም እያለቀስኩኝ ማለት ነው እና እሷም ተደናግጣ ምናምን ነገር። ከዛ በኋላ እኔም ከተመታሁ በኋላ እሷ መምታት አቅቶኝ ነበር። እሱን አጋጣሚ አልረሳውም። ከወንድ አለማየሁ ታደሰን በጣም ነው መወደው። እናም ደግሞ ከሰራው ስራው ደግሞ በጣም አውል ላይ መወድለት በስንቱን በጣም በቃ በጣም ነው ደስ የሚለኝ። በጣም ቆንጆ አድርጎ ነው የተጫወተው። ከሴት ደግሞ ሻዊት ከበደን በጣም ነው መወዳት እሷንም እና እሷ ላይ ከወንዶች ጉዳይ ጀምሮ የምትሰራቸውን ስራዎች በጣም ነው መወደላት። ስራ ውጭ ያው ተማሪ ነኝ። ሌላውንም ስራ የለኝም፣ ተማሪ ነኝ። ከወዲህ ይላል ከወዲህ ይላል ስል እንደ ስራው በጣም ከባድ ነው ግን ሁሉንም ነገር አየሁበትም። ሃናን ገጸ ባህሪን በጣም ነው የምወዳት ማለት አንደኛ ነገር ከመጀመሪያም ጀምሮ በሱ ውስጥ ነው ተምሬ የመጣሁት። የዮአዳንንም ቆንጆ አድርጌ እንድሰራ በአፍላ ፍቅር ታግዤ ነው የመጣሁት እና አፍላ ፍቅር ከምንም ጋር አልወዳድረውም። አፍላ ፍቅር እንዴት ስኔ ነገር ይሄ ጥያቄ ይጠየቃል እንዴ? ማለት ያው የሴት ልጅ እድሜ እና ወንድ ልጅ ደሞዝ አይጠየቅም እንደሚባለው ማለት ነው ግዴታ እድሜ ያው እድሜ ነው። እኔን ጥያቄ ነፍ። እሺ እዚህ እንድደርስ ትልቅ አስተዋጽኦ ያደረገው ያው ብዙ ሰው አለ፣ ብዙ ሰዎች አሉ። ከእነሱ መሀል በመጀመሪያ ከቤት ከጀመርኩኝ፣ እውነት ለመናገር ከድሮም ጀምሮ እናቴ በጣም ሰፖርት ታደረገኝ ነበረ። እዚህ አጋጣሚ በጣም ነው የማመሰግናት። ሲቀጥል ደግሞ ቴድሮስ በቀለ ቪክቶሪ ፊልም አካዳሚ በመማርበት ሰዓት ላይ በቃ እያንዳንዱ ወደዚህ ሙያ በጣም መግባት እንደምፈልግ ስለሚያውቅ በብዙ ነገር ሰፖርት ያደረገኝ ነበረ እዛ በመማርበት ታይም ላይ። ከዛ በኋላ ያለውን ግን ምስክር ፍስሃ ሙሉ በሙሉ ማለት ይቻላል። እንዴት ነው የመጀመሪያ ትምህርት ቤት ነው የአፍላ ፍቅር ያልኩትም ለዚህ ነው። ሙሉን ነገር ምንም የማውቀው ታሪክ አልነበረም፣ እና ስሜቶች ሁሉንም ነገሮች እያሳየ እያሰራ ስሳሳት እየመለሰኝ በብዙ መንገድ ነው የምላችሁ፣ በብዙ መንገድ እያስተካከለ እዚህ ደረጃ እንድደርስ ያደረገ ምስክር ፍስሐ እና ትዕግስት ፍስሐ እና ለእኔ ምስክር ነው። ማለት እኔ ከመነሻዬ ጀምሮ በእሱ ታግዤ ስለሆነ ከዚህ በኋላ በምደርስባቸውን ቦታዎች ሊሆን ይችላል አሁንም ላለሁበት ደረጃ በብዙ መንገድ እያገዘኝ ያለው ምስክር ነው። እሺ፣ ግን ይሄ በጣም ከባድ ጥያቄ ነው። ሁሉንም በጣም ነው የምወዳቸው። ማለት ከሁሉም ጋር አብረን ነው እዚህ ደረጃ የደረስነው። ሁላችንም ደህት እንደወንድምነ መምረጥ ይከብደኛል። ይሄ ጥያቄ ላፈኛ። እውነት እኔ በጣም ነው መምረጥ የሚከብደኝ ምክንያቱም ሁሉም በጣም ነው መውዳቸው። አንድ ሰው መምረጥ ግዴታ ነው እሺ። እንግዲህ የቀራችሁት እንዳትቀየሙኝ፣ ግዴታ መምረጥ ስላለብኝ ነው ከሁሉም እሺ። ራንሰምን ከሴት በጣም ነው መውዳት። ራንሰም ለእኔ የተለየ ቦታ አላት። እውነት ለመናገር በጣም መልካም ልጅ ናት። ራሳምን በጣም ነው የምወዳት። ከወንድ ደግሞ ከሆነ ዴቭ እንደ እንደታናሽ ወንድሜ ነው እውነት ለመናገር እና በጣም ነው የምወደው ሁለቱንም። እሺ እኔም አላውቅም። እኔ እንጃ ግን በቃ እንደዚሁ ነገሮች አሳቅ ብቻ ራሴ ራሴ ለራሴ ራሱ ይገርመኛል። ዝም ብዬ ነው የምስቃው። ያው እንግዲህ ደስተኛው ስለሆንክ ይሆናል። ተመስገን ያው በጣም ስለምወዳቸው ከሻዊት ከበደ ጋር እና ከአለማየሁ ታደሰ ጋር ብሰራ በጣም ነው ደስ የሚለኝ። ያው በተለይ በስንቱ ላይ በጣም ስለምወደው አንድ ሲን ብትሆን አብሬው ብሰራ ዛሬ በጣም ነው ደስ የሚለኝ። በጣም ስለምወደው ነው። ለእኔማ ቅድስት ይልማ ናት። እንደ ቅድስት ይልማ በጣም ነው የምወዳት። ማለት በኢትዮጵያ ፊልም ኢንዱስትሪ ላይ በጣም ትልቅ ተጽዕኖ የፈጠረ ሴት ናት። በተለይ ደግሞ ከሴቶች ማለት በቃ ለእኔ እንደ ሮል ሞዴል ናት። ለእኔ ና ቅድስት ይልማ ለእኔ በጣም ነው የምትለይብኝ። ከዚህ በኋላም ከእሷ ጋር ነው በጣም መስራት የምፈልገው የእሷን ፈለግ ተከትዬ ነው የሚሄድም መውጣትም የምፈልገው እና ለእኔ በጣም ትልቅ ቦታ አላት። ወደፊትም ከእሷ ጋር በጣም መስራት የምፈልገው እና በዚህ አጋጣሚ ብታየው ራሱ በጣም ነው ደስ የሚለኝ። በጣም ነው የምወድሽ። እሺ። አፍላ ፍቅር ካስት የተደረግኩበት አጋጣሚ በጣም ይገርማል እና በመጀመሪያ የልዩ ሲኒማ ፕሮዳክሽን የሚሰሩት ፊልም ነበራቸው ና እሱም በሚሰሩበት ሰዓት ላይ ከቪክቶሪ ፊልም አካዳሚ ባለቤት ከቴድሮስ በቀለ ጋ ሄድና እዛ ከካሜራ ጀርባ እውል ነበር። እነሱ ሲሰሩ አይ ነበር ምናምን ነገር ከክላስ ውጪ በቃ እዛ ነበር ውለው በጣም ለስራው ፍላጎት ስለነበረኝ እዛ በሙልበት ታይም ላይ በፍቅር ላይ ፍቅር የሚለው ፊልም እየሰሩ ነበር ና እሱ ላይ አንድ ሲን አለ የሚሰራና እሷን ፓርት በጣም ፈራን ስለነበር ከዚህ በፊት ብዙ ጊዜ ኦዲሽን ተሰጥቶኝ ነበርና በጣም ፈራ ስለነበር ኦዲሽን አንዴ ተሰጥቶ ወድቅ ያለው ግን ከዛ በኋላ የራሴን ችሎታ ማሳየት አልቻልኩም ነበር በዛ ሰዓት እና እሱ አጋጣሚ ለእኔ ልዩን ያልኩ ስለዚህ ነውና እዛ ተሰጥቶኝ እሷን አንድ ሲን ለመስራት በቃ ጠዋትና ማታ ስዘጋጅ ቆይቼ ወይም ብዬ አንድ ሲን ናት ለመስራት ሄድኩኝ። ከዛን እሷን ከተቀረጸ በኋላ በቃ እስኪ ወጣ በጣም ጓጉቼ ነበር። ለምን በጣም ፈርቼ ነበረ እና እሱ ከወጣ በኋላ ግን ከምስክር ፍስሀና ከትግስቱ ፍስሀ የደረሰኝ ፊድባክ በጣም ነበር ደስ ያለኝ። ማለት አንድ ሲንም ብትሆን በጣም ወደውት ነበር እና በተለይ ደግሞ ምስክር እንዴት ነው ችሎታ እንዳለኝ አምኖበት ከዛ በኋላ እዚህም ደረጃ እንድደርስም በተለይ ደግሞ ትችያለሽ ብሎ አበረታቶ ብዙ ነገር ያደረገልኝ እሱ ነውና፣ ከዛ በኋላ ቀጥታ የአፍላ ፍቅር ስክሪፕት ነው የተሰጠኝ። የሀናን ገጸ ባህሪ እንድጫወትና አምኖበት ነበር የሰጠኝ። ከዛ በኋላ ግን በብዙ ነገሮች አግዞኝ ማለት ነው እና እሱ ተሰጠኝ። ከዛ በኋላ ነው አፍላ ፍቅር የገባሁት። እኔ በዚህ አጋጣሚ ነው የገባሁት። ኦዲሽን ተሰጥተው ነው ብዙዎቹ አፍላ ፍቅር የገቡት፣ ግን እኔ በዚህ አጋጣሚ ነበር አፍላ ፍቅር የገባሁት። እና ለእኔ ወጣ ነው የሚለይብኝ፣ እድልም ነው ብዬ ነው ማስበው ከአፍላ ፍቅር ጋር የነበረኝ ቆይታ። አፍላ ፍቅር ከስራ ባሻገር ሁላችንም እንደ ቤተሰብ ነን። ስራ ሲሆን ስራ ነው፣ ግን እንደ ቤተሰብ ነን። እንደ ሁለተኛ ቤተሰቤ ማለት ነው። ሁሉም እንደ እህት፣ እንደ ወንድም፣ እንደ አባት፣ እንደ ልጅ እየተያየ ነው እዚህ የደረሰው ማለት። ሁላችንም እንተጋገዛለን ኢቭን በስራ በሀሳብ በሁሉም ነገር እየተጋገዝን ነውና አንዱ ያንዱን ጥፋት ሲነግረው ይሄ ንቆ ማለፍ ምንም ነገር የለም፣ ሁሉም ይቀበላል። ታላቅ ነው ታናሽ ነው የሚባል ነገር የለም እኛ መሀልና፣ በጣም ደስ የሚል ቤተሰብ ነው። በጣም ወዶ ቤተሰቤ ነው። ኢቭን ቀረጻ እንኳን ባይኖረን የምንሄድበት ጊዜ አለ። በጣም ስለተላመድን አሁን በተለይ ወደ ሁለት አመት ሆኖናል። በዚህ ሁለት አመት ውስጥ ምን አይነት ፍቅር ቢኖረን ነው እንደዚህ አንድ ላይ የዘለቅነው ራሱ ሊያስብል ይችላል። ና እኔ በጣም ወዶ ቤተሰቤ ነው አፍላ ፍቅር ብዙ ነገር የተማርኩበት ቤት ነው። እዚህ ለመድረሴም ትልቅ ሚና አለው። እሺ፣ የሚያመሳስላቸውም ነገር አለ ብዙም ያለያያቸው ነገርም አለ። እንዴት ነው የሚባለው? እሺ፣ የመጀመሪያ ጊዜ እንዴት ነው ሁለት በምታፈቅረበት ታይም ለራሴ ራሱ እንደ ቅድስት ሆኜ ሳስበው ግራ ጋብቶኝ ነበር። ግን ደግሞ በደንብ ካራክተሯን ስንረዳት በትምህርት ቤት በነበርበት ታይም ላይ ብዙ ሰው ላይ የነበረ ነገር ነው። ልጅነትም ስለሆነ አፍላ እድሜ ሲሆን ብዙ አይነት ነገር ካለማስተዋል ይደረጋልና። እንዴት ነው ይህ ሁለት አላፈቀር አላፈቅርም። ግን ሃና ማፍቀሯን ብዙ ሰው ይቃወመዋል። የሃና ካራክተር ማፍቀረው ብሰ ይቃወመዋል። ልክ አይደለም ይባላል። ግን አለ በደንብ እና ከኔ ጋር ምን ያገናኛቸዋል? ያው የሃና ካራክተር ትግባባለች፣ እኔም ተግባቢ ኔም ብዬ አስባለሁ። ለጓደኛ ያላት ቅርበት እኔም በጓደኝነት ልክ ከሃና ጋር ያለው ነገር ያገናኘኛል። አይበቃ እሺ፣ ካፍላ ፍቅር ክሩ በጣም የሚያዝናናኝ ዘላለም ወይም በትረ ማለት እሱ ወይ ሊያዝናና ወይ ለማሳቅ ሌላ ቀልድ መቀለድ አይጠበቅበትም። እኔ ገና ሳየው ራሱ ሳቄ ይመጣል፣ እና ከሚታወነው በላይ ነው የሚያስቀው። የሚያወራው ነገር በቃ ማለት የራሱ ላይፍ ላይ የሚሰራው ነገር እያንዳንዱ የሚያደርገው ነገር በጣም ነው የሚያስቀው፣ በጣም ነው የሚያዝናናኝ። እኔ እንጃ ዘላለም የቱ ቦታ ላይ ካለ ማን ነው የሚደብረው? ሲያለ አይመስለኝም። የማይሰቅሰው ራሱ የሚሰቅ ላይ ይመስለኝ እሺ ለኔ ቀበጥ ያው ሶሲ ናት። እንጃ የራሷን ገንጻ ባህሪ ነው ያገኘችው። በቃ እንደዛው ናት። በጣም ቀበጥ ናት። ይሄ ቀበጥ ስንል ደግሞ ብዙ ሰው የሚያስብበት መንገድ አለ። ግን የእሷ የምትቀብጥበት መንገድ በጣም ነው የምወደው፣ በጣም ነው የሚያምረው። ይህ አንዳንዴ ሲቀብጡ የማይሄድባቸው ሰዎች ይኖራሉ ግን እሷ በጣም እንጃ የእሷን ቀበጥነት እኔ በጣም ነው የምወደው እንደራሴውን ቀበጥ ሰው አልወድም እላለሁ ግን ሰውን በጣም ነው የምወዳት ከነ ቀበጥነቷ ማለት ነው እሷ በጣም ቀበጥናት እሺ ብዙ ገጠመኛል ግን ይህኛውን አጋጣሚ አልረሳውም ወደ ቡልጋሪያ አካባቢ ይመስለኛል ቃለ መግዛት ከጓደኛዬ ሄጄ ነበር ነበርና ከዛ መንገድ ላይ በተሳሳተ ስም ነው የጠራኝና ጠርቶኝ ሰላም ምናምን አለኝ። ሰላም ሲጠራኝ አይ ተሳስተሃል፣ ምክንያቱም ብቻ የሆነ የጠራው ስም ስለጠፋብኝ ነው። ና አይደለሁም ተሳስተሃል ምናምን አልኩ። ትንሽ ምናም ብሎ በግድ ኢቭን የሚያወራበት መንገድ በጣም ያስፈራ ነበር። እንደዚህ ሀይላንድ ነገር ይዟል ምናምን ነገር ና ግራ ገባን። ከዛ ጓደኛዬም ፈራች፣ እኔም ፈራሁት ምናምን ነገር ና እሱ እንደሚያቀኝ ሆኖ ነው የሚያወራው ምናምን ነገር። እኔ ደግሞ አይቼውም አላውቅም ከዛ በጣም ተኮሳትሮ ጭራሽ ማውራት ሲጀምር፣ አሬኒ ወንድም ተሳስተዋል ምናምን ብለን የሆነ ሞል ነበርና ወደዛ ገባን። ተከትሎን መጣ። ከዛ ተከትሎን ሲመጣ ከሱ ለማምለጥ ሊፍት ውስጥ ገብተን ስንዘጋ ሊፍቱን አበራና ታቂኛለሽ፣ አታቂኝም ግብግብ ውስጥ ገባን። እኔ በዛ ሰዓት በጣም ፈራዋን ሊፍት ውስጥ ቢገባስ ብዙ አይነት ነገር እያሰብኩ ነበርና ከዛ መጨረሻ ላይ እንደዛ ወርቶኝ ተኮሳትሮ ኢቨን የሆነ የሚመታ ምናምን ነገር ነበር የመሰለኝ ና ከመጨረሻ ላይ በቅሽ ፊልም ላይ የማቅሽ አድናቂሽ ነኝ አላለኝም። ከዛ እኔ በዛ ሰዓት ላይ አመሰግናለሁ ልበለው፣ ምን ልበለው፣ ተናድጃለሁም ግራ ገብቶኛልም። ቀጥታ ነው የሄድኩት ና ኢቭን ስመለስ የሆነ ብቻ እንዴት ነው እሱን ላለማግኘት አይተን ተደብቀን ምናምን ነበር የወጣ ነው። እሱ አደንቅሻለሁ ያለኝ መንገድ እኔ መቼም አልረሳውም። አስደንግጦኝ አስፈራርቶ የኔ ነገረኝና የሱ የለየብኛል። ጋጣሚን ሳይሆን እንትን ነው፣ ሌሊት ላይ እንሰራለንና ከዛ የኛ ተራ እስኪደርስ እንተኛለን። ከዛ ተኝቼ ካሜራ ምናምን አስተካክለው ምናምን ነገር ኃይለኛ እንቅልፍ ውስጥ ነው፣ ምክንያቱም ቀኑን ሙሉ ስንሰራ ምናም ደክሞናል። ኦኬ እሺ ምናም ተባለና ይጀመር ብለው እሺ ምናም ተብሎ ተነሽ ምናም ነገር አለኝ። እሺ እዛው አልጋ ላይ ቁጭ ብዬ ነው የምሰራው ነገር ና ተነስቼ ጀምሬ መሀል ላይ ተኛውኝ። ማለት ተኛውኝ ስል የለውም

እና ግን ሊዲያን ካራክተር ተጫወተች ወይም ኪያ ካሷ ጋር የሆነ ቆንጆ ቀረቤት አለኝና እሷ ባልሰራውት የምለው ድራማም ሆነ ፊልም የለም። ለኔ ቆንጆ ነበሩ ሁሉም። እና ግን አብሬ ባልሰራውት የምለው ዳይሬክተር አለ። ስመጥቀስ አልፈልግም፣ ግን አለ። እዚህ ኢንዱስትሪ ላይ ትልቅ ተጽዕኖ አሳድሬ ማለፍ ፈልጋለሁ እኔም። እና በተለይ ደግሞ ቅድምም ተናግሬው ነበር ከቅድስት ይልማ ጋር በጣም ብዙ መስራት የምፈልጋቸው ስራዎች አሉ፣ ያው ህልሜ ነው። እንዲሁም ከአለማየሁ ታደሰ ጋም፣ ብቻ በጣም አንጋፋ ከሚባሉ አርቲስቶች ጋር በጣም መስራት ፈልጋለሁ። እንዲሁም በራሴም የራሴን ሆነ ፕሮዳክሽን እንዲኖረኝም ራሴን በጣም ትልልቅ የሚባሉ ስራዎችን እዚህ ኢንዱስትሪ ላይ በጣም አሪፍ የሚባል ነገር አሳድሬ ማለፍ ነው የምፈልገው። ማመስገን የምፈልገው በመጀመሪያ ድንግል ማርያም ከነ ልጇ ክብር ምስጋና ለሷ ይሁን። ያው ሁሉም ነገር በእሷ እገዛ ነው እዚህ የደረስኩት። ሲቀጥል እናቴን በጣም ማመስገን እፈልጋለሁ። ማለት ኢቨን ገና ወደዚህ ስራ ከመግባቴ በፊት ሰርከስ በመሰራበት ታይም ላይ ውዝዋዜ በምሰራባቸው ታይሞች ላይ ወደዚህ ኢንዱስትሪ ለመግባት በማደርግበት ሂደት በሙሉ ከጎን የነበረች በጣም ስታግዜ ነበረ። በጣም በጣም ብዙ ነገር ነበር ሰፖርት ስታደርገኝ የነበረው። አሁንም ለእኔ የገዛው አልተለየኝም። ና በጣም ነው አመሰግነው በጣም ነው ሞድሽ። ሁሉም ቤተሰቤ በጣም አመሰግናለሁ። ከዛ ባለፈ ቴድሮስ በቀለ ቪክቶሪ ፊልም አካዳሚ በመማርበት ሰዓት ላይ በጣም ብዙ ነገር አድርጎልኛል። በብዙ መንገድ አግዞኛል። እሱንም በጣም አመስገን ፈልጋለሁ። በመቀጠል ምስክር ፍስሀን እያንዳንዱን ነገር እንድሰራ አሁን ያለችዋን ሀናን እንደሆን በደንብ ሌላ ስራዎች ላይም ቆንጆ የሆነ ነገር እንዲኖረኝ ያደረገኝ በደንብ ምስክር ፍስሀ ነው። በብዙ መንገድ አሳይቶኝ፣ አስረድቶኝ በጣም ብዙ ነገር ያገዘኝ ምስክር ፍስሃ ነው እና፣ እሱን በጣም ማመስገን ፈልጋለሁ። ትግስቱ ፍስሃንም በጣም ማመስገን ፈልጋለሁ። ሁለቱ በጣም እኔ ለመድረሴም ገና ስጀምር አፍላ ፍቅርን ስለሆነ የጀመርኩት ብዙ ነገር አልችልም ነበር፣ በጣም ብዙ ነገሮች ይጎሉኝ ነበር እና እነሱ ሙሉ እንዳቅ፣ እንድስተካከል፣ የበለጠ እንድሰራ እያገዙ እዚህ ደረጃ ያደረሱኝ እነሱ ናቸው። በጣም እነሱንም በጣም ከልብ ማመስገን ፈልጋለሁ። ሙሉ የአፍላ ፍቅር ክሩን ተጋግዘን ስለሆነ እዚህ የደረስ ነው። እነሱንም በጣም አመስገን ፈልጋለሁ። በጣም ወዳችኋለሁ ሁላችሁንም።